ኦኬ፣ ሶስትነታቸው ትክክል ነው ሲል ፍጹም ሶስት ናቸው እያለ ነው። ኦኬ፣ ቅድም ግን ትክክል ማለት ክብሩ ከፍ ያለ ነው ብለ ተርጉመ ነበረ። አሁን እዚጋ ሲመጣ ትክክል ትርጉሙን አንድ ቃላት እተመዘ ትርጉመ መድኃኒታችን ይላል። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው ይላል። መድኃኒታችን ኢየሱስ ክርስቶስ ማርያም እና መስቀሉ ሶስትነታቸው ትክክል ነው ይላል። ስለዚህ ይሄ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? እዚህ ክፍል ላይ እየተናገረ ያለው ከስላሴ ጋር አንድ ላይ ሶስትነታቸው ትክክል ነው እያለን ያለ። መድኃኒታችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ ክርስቶስ። ስማ፣ ስማ፣ ስማ፣ ጥያቄ ስማ፣ ጥያቄ ስማ፣ ስማ፣ ያቄን ስማ። መድኃኒታችን ከእናቱ ይላል። መድኃኒታችን ኢየሱስ ክርስቶስ ማለት ነው፣ ከእናቱና ከመስቀሉ ጋር ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ሶስትነታቸው ትክክል ነው። ኢየሱስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? ከላይ እንዳስቀመጥኩልህ ሶስትነታቸው ትክክል ነው። ሲለዚህ ጋር በቀጥታ ነው ታምናለህ ወይ? አንድ ጥያቄ ከተጠየቁ እኔን ጠያቄ መንተባት እኔን የጠየቁ ጠያቄን መልስ። ሦስትነታቸው ትክክል ነው ሲል ማርያምና መስቀሉ ከኢየሱስ ጋር ትክክል ናቸው አይደለም? የሱር ነው አደለም? ጥያቄው እየሱስ እና መስቀሉ ትክክል ናቸው ብለህ ታምናለህ፣ አታምንም? መልስ እኮ ልመልስ፣ እልህ። ጠብቀኛ በጣም ጠብቀኝ። ደርሉ ላይ እንደሚናገረው ምንድን ነው? ከላይ ጋይ ሱላችሁ ምን ሦስትነታቸው ትክክል የሚሆን ብሎ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ተናግሮ በአራት ነጥብ ዘግቶት ነው የሚያልፈው። በአራት ነጥብ ዘግቶት። አሁን የኔ ጥያቄ መድኃኒታችን ከእናቱ ስማ፣ ስማ፣ ስማ። የኔ ጥያቄ ላይ አደለም። መድኃኒታችን ከእናቱ ከመስቀሉ ጋር ሦስትነታቸው ትክክል ነው ነው የሚለው? የአብና የወልድ ህይወታቸው ነው አይደለም? ጥያቄ ነው አልኩ እኮ። ያ አብና ወልድ ህይወታቸው ነው። እሺ ቆይ፣ ስለዚህ እዚህ ጋር ደግሞ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ አምስት ቁጥር ሀያ ስምንት ሀያ ስድስት ላይ ምን ይላል? አ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ህይወት እንዲኖረው ሰጥቶታል። በራሱ ህይወት አለው ይላል። እኔ የለውም አላልኩም እኮ ታዲያ አሁንም ከደቂቃዎቹ በፊት እኮ መንፈስ ቅዱስ ነው የአብና ውል ህይወታቸው ብለን ነበር። እዚጋ ደግሞ አበራሱ ህይወት አለው እያለ ኩነት ፈረሰ፣ ኩነት ፈረሰ። ሶስቶ የስላሴ አካላት ፈረሰ። ሌላ ጥያቄ። ሌላ ነው ጥያቄ። ሌላ ጥያቄ። ሌላ

እሺ መጽሐፍ ቅዱስ ከፍታህ አንበብልኝ። የታንበልኝ አንበብልኝ አለመሰለህ። ሁለተኛ ቆሮንቶስ ምዕራፍ አንድን አንበብልኝ። ኦኬ ምዕራፍ አንድ ቁጥር አንድ እሺ፣ ሁለተኛ ቆሮንቶስ ምዕራፍ አንድ ቁጥር አንድ ቶሎ በል አለበል፣ እዚያ ኦ መጽሐፍ ቅዱስ አንብ አንብ። ክርስቶስ ሐዋርያ የሆነ ጳውሎስ፣ ወንድሙ ቲሞቴዎስ በአካይያ ሀገር ሁሉ ከሚወዱ ቅዱሳን ጋር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ከእግዚአብሔር አባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እሺ፣ ሁለት ሺው የእናንተ መጽሐፍ ቅዱስ ላይ የኢየሱስ አምላክና አባት የሚለውን አውጥታችሁታል። ጉድ ጉድ! ለምንድን ነው ላይ ከታተረድነው ውይይታችን በስላሴ ዘንድ ላይ መሰለኝ። ለምን ውይይታችን በስላሴ ላይ በስላሴ ነው አይደል? ስለ ስላሴ አይደል? ስላሴ ማለት አቦ ለመንፈስ ቅዱስ አይደለም። የጌታችን ለምን አወጣችሁት ከመጽሐፍ ቅዱሳችሁ ነው? የኢየሱስ አምላክና አባት ብሎ ለምን አወጣችሁ? ይኸውላችሁ፣ አያችሁ፣ የእኛን መጽሐፍ ቅዱስ የሚተቸው እንደዚህ አይነት ውንብድና ስለተሸከመ ነው። እንደዚህ አይነት ውንብድና ተሸከመ። ይኸውላችሁ ውንብድና ሌላ ሌላ ሌላ ሌላ ሌላ ሌላ ሌላ ሌላ ሌላ ሌላ ሌላ ሌላ አዲሱ መደበኛ ትርጉም የወንጌላውያን መጽሐፍ ቅዱስ አብ የበላይ አስተዳዳሪ ነው ብሏል እና መጽሐፍ ቅዱሳቸው እንደዚያ ይላል ብላል። መጽሐፍ ቅዱሳቸው ነው ያልከው? ክፈትና ሳይ። መጽሐፍ ቅዱሱ ማለት ነው? እኔ እንደዛ አይደለም ያልኩት። ማሰማ ከሆነ በስነ ስርዓት ማዳመጥ ትችላለህ። በአዲሱ መደበኛ ትርጉም ማብራሪያው ላይ ነው ያልኩት። ጆሮ ከሌለ ጆሮ። ስለዚህ መጽሐፍ ቅዱሱ ሳይሆን ማብራሪያው ነው። በአዲሱ መደበኛ ማብራሪያ ላይ አዎ፣ የአዲሱ መደበኛ ማብራሪያ ላይ ሲያስቀምጥ ስለዚህ ማብራሪያ አብ የበላይ አስተዳዳሪ ነው። በቃ በቃ። ሌላ ጥያቄ። መጽሐፍ ቅዱሳችን ትክክል ነው ማለት ነው፣ ማብራሪያው ነው። ሌላ ጥያቄ። ስማ፣ ስማ፣ ስማ። ሌላ ጥያቄ

አሙዬ ኢስፋይን ኢስፋይን አንድ ጊዜ ሴንትስ ላልበት ዞን። እሺ፣ ከዚህ ለሁለታችሁም ነው። አንተን ነጥዬ ለመናገር አይደለም። እኔ አወያይ ስለሆንኩ መሀል ላይ ይህንንም ሰዓቱን እያስኩ ስለሆነ አይ ቲንክ የመናገር መብት አለኝ። ዳይሬክት አታርጉ ወደ ግለሰብ። ኤፊ ከአንተ የሰማሁት ነገር አለ which is wrong subjective የሆኑ ቃላትን ስትጠቀም ነበረ። ልደት እሱን ለማረም ሞክራውን ቀጥሎ ባለው ላይ በምትናገረው ነገር ላይ ቀደም የነገርኳችሁን ነገር ሁለታችሁም አፍሳችሁ እንዳትገኙ። ኦኬ አይ ነው ደቂቃ በጣም ይሮጣል። ትንሽ ደቂቃ ነው እየጠቀምን ያለ ነው። ሂት የሆኑ ወርዶች ሂት የሆኑ ዲቤት ነው ኤንድ ሂት የሆኑ ወርዶች ልንጠቀም እንችላለን። ዶንድ ዱ ዳት ኦኬ። እንደሱ አይነት ቃላትን አትጠቀሙ። ያ እንደዛ እናደርጋለን። ልደት ዝግጅት ስትሆን ንገረኝ። እሺ አማንሻ፣ እኔ ዝግጁ ነኝ። ኦኬ ኤፍሬም የስላሴ አብ ወልድ መንፈስ ቅዱስ ፍቃድን ለአካል የሰጡበትን የካውንስሉ መግለጫ እናውጣ፣ እናሳይ። ፍቃድን ለአካል የሰጡበትን የካውንስሉ መግለጫ ፍቃዱን ለአካል የሰጡበትን የካውንስሉ መግለጫ አሳየኝ። የካውንስሉ መግለጫ ፍቃድን ለአካል ሰጥቷል ብያለው አሳየኝ። ከዛ ላይ አሳየኝ እያል ምንም ስለ አካልም አላወራም። እኔ ነኝ የጠየኩት አሳየኝ ይይታችን ስለ ስላሴ አይደለ። የሌለ ነገር እንዴት አሳየ ትላለን? ስለ ስላሴ አካል ማወራ ጨርሶ ነው። ስለ ስላሴ መቼ ጻፉና ነው? ስለ ስላሴ አካል መቼ ጻፉ? እነሱ አሳየ የጨነቀለት። እሺ፣ ቀጥል ቀጥል። እኔ ልንተባተብ አማን አማና እንደ ሰዓቱን አቁሙ፣ አና አቁሙ፣ ማቁሙ እንዳታቁሙ ነበረ ቅድም፣ በጣም ህፃን ልጅ ነበር። ከአሁን ትልቅ ሆንክ፣ በደቂቃ ውስጥ አደግ። ቅድም ምን ስትል ነበረ የነበረው ማፖፖዝ አላረኩትም፣ እየሄደ ነው። አድጉ ክፈት፣ የቅድሙን መጽሐፍ ክፈት፣ ድርሳነ መስቀል ክፈት፣ ድርሳነ መድኃኒዓለም፣ ላይ መስቀሉም ሆነ ድንግል ማርያም ልክ እንደ ስላሴ ስላሴ አካል የሚል የለም። ትክክል ናቸው የሚል አለ። ትክክል የሚላቸው አሳይቻለሁ። ትክክል ነው የሚል አለ ይላሉ። ለስላሴ መካከል በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ማለት፣ አብ መንፈስ ቅዱስ አስተዳዳሪ ነው ወይስ አይደለም?

አይዞህ አንተ ትያቄ ጥርት ያለው የስላሴ ትምህርትን የሚያሳይ ከእምነት መግለጫ አሳየኝ። ልክ እኔ እንዳሳየሁ ከእምነት መግለጫ የእምነት መግለጫ የስላሴ ትምህርት የያዘ አሳየኝ፣ አውጣ ስል በልና ግባና ዌብሳይታችን ላይ ቁጭ ብለዋል። እምነት አቋም ዙሪያ እኩ የእምነታችን አቋም ዌብሳይታችን ላይ አለ። የኢትዮጵያ ወንጌላውያን አማኞች ካውንስል ዌብሳይት ግቡ፣ ግቡ። መደበኛ ላይ ያለውን የማጥኛ ጽሁፍ ጽሁፍ የማጥኛ ነው። ስለዚህ ማጥኛ ጽሁፍ ነው። ቆረንቶስ ፍ ቁጥር ላይ ያለውን አብ ወልድ ለአብ የሚገዛው በአስተዳደር ነገር ነው የሚለውን ተቀበለው ወይስ አትቀበለውም? ማጥኛ ጽሑፉ ነው። ማጥኛ ጽሑፍ እኔ ማጥኛ ጽሑፍ መጽሐፍ ቅዱስ አይደለም። ማጥኛ ጽሑፍ ነው። ሰዎች የጻፉት ነው። ማጥኛ

አሁን ካሳያ ቤተክርስቲያን የኢትዮጵያ ቅድም በተናገር አምስት ስላሴ ነው የሚለው፣ ከን አይ መጻፋችሁ፣ ኦፊሻሊ የእምነት መግለጫችን ላይ አምስት ስላሴ የሚል አሳየን። መጻፋችሁ መጻፋችሁ አምስት ስላሴ የሚል ኦፊሻሊ የእምነት መግለጫችን ላይ ኦርቶዶክስ አምስት ስላሴ አምስት ማርያምና መስቀሉ ተጨማሪ ናቸው ከአብ፣ ከወልድ፣ ከመንፈስ ቅዱስ ጋር እኩል ናቸው። ይኸው ይኸው ማርያምና መስቀሉ ሦስትነታቸው ትክክል ነው። ይኸው ጭራሽ እንዲህ ነው ምናምን ሆኖ የሚሉት እንዲህ እናምናለን፣ እንዲህ ያላመነ ይፈረድበታል ይላል። እንዲህ ያላመነ ይፈረድበታል ይላል። ይኸው መስቀሉ ወልድ ማርያም ትክክል ናቸው ይላል። ያቄ አምስት ስላሴ አካል አብ ወልድ መንፈስ ቅዱስና ማርያምና መስቀሉ አምስት የስላሴ አካል። አይዞ ልደት ቀጥል ቀጥል፣ አይዞ ቀጥል

ፈቃድ ላይ ፍጹም አስተያየት አልሰጡም። ማናቸው? አንተ የሚለህም ታሪካዊ ክርስትና ውስጥ አስተያየት አልሰጡም። አባቶች አባቶች አስተያየት አልሰጡም። ፈቃድ የሚሰጠው ለአካል ነው ለሰልስ ብለው አስተያየት አልሰጡም ካለ አንተ አንተ አይዞ አይዞ ያቄን መልስልኝ አይዞህ፣ ለአካል የሰጠህ የቤተክርስቲያኑ አባት የቤተክርስቲያኑ አካል ነው። ቆይ ቆይ፣ ስማ መልሴ፣ ስማ መልሴ፣ ስማ። በቤተክርስቲያኑ አባቶች ፍቃድ የሚሰጠው ለአካል ነው ለይሰንስ ነው ብለው ተናግረው አያውቁም። ለሁለቱም ብለው አያውቁም። ለሁለቱም ብለው አያውቁም። እስኮላሮች ግን አሉ። እስኮላሮች ግን አሉ። አይዞህ አይዞህ፣ አሳዘከኝ፣ ሳትጨርሳለህ አይዞህ። ማጠቃለያ መግባት እችላለሁ። አንዴ ቅርታ። አይ ነገሩ ስትነጋገሩ ማነር ባለውን መንገድ ቢሆን ጥሩ ነው። ኤፍሬም ማነር ቢኖረው ጥሩ ነበር። ባክ አንተ የጀመርከው ደግሞ ኤፍሬም ትላለህ ይ ቆይ፣ ምዕመና ነው እንደ ሜሪ ድምፅሽን አሰምተሻል ማለት ላይ እንዳይዘረግፈን። አምስቱ ስላሴ ነው የምታስተምረው? አምስቱ ስላሴ በቃ እሺ፣ የሜሪ ድምፅ ተሰምተዋል። አሁን እንደዚህ እናደርጋለን። ጥሩ ነው እንደዚህ። ሁለታችሁም ህግ አላከበራችሁም። በአሁኑ በመጨረሻው ንግግር ላይ ያው ልደት፣ እኔ የማወጣው ቃል አለ ዳይሬክት የተደረገ ሰብጀክቲቭ በመጀመሪያው ላይ ደግሞ ኤፍሬም የተናገረው አለ። ከሁለታችሁ የማይጠበቅ ነው። እንግዲህ ምንም ማድረግ አልችልም። እንደዛ ጨጭ እያረኩ ነው ያለው። አይ ዊሽ እንግዲህ በአገራችን እኛ ነን ያለነው። አሁን ቲክቶክ ላይ እያወራን ያለነው ምናምን እና እንደዚህ አይነት ማነሮችን እየለመድን ብንመጣ ጥሩ ነው። ሂትድ የሆነ እንትን ቢሆንም እንኳን አፕሮቾቻችንን ብናስተካክል መልካም ይመስለኛል። እሺ፣ አሁን መዝጊያ ነው የሚሆነው። መዝጊያው አምስት አምስት ደቂቃ ነው። እፊ ስትዘጋጅ ንገረኝ። ጨርሶበሽ አንተ ስለሆነ የጀመር አሙ፣ ተዘጋጅቻለሁ ቀጥል። ይኸውላችሁ እንግዲህ እኛ ከመግባታችን በፊት የወንጌል አማኞች ስላሴ ትምህርታቸው አሰት ነው ብሎ ሲንፈራፈር ነበር። አሁን ዓለም አውቋል። የስላሴ ትምህርት የማጋት አንድ እንኳን አንድ የእኛ የስላሴ ትምህርት ትክክል አይደለም ብሎ ሊሞግትበት የቻለው የለም። አንድ የእኛ የስላሴ ትምህርት ጥርት ያለ መጽሐፍ ቅዱሳዊ እግዚአብሔራዊ ነው። የአባቶች ግራውንድ ያለው ነው። የእነሱስ ይኸው የነሱማ፣ ምን አለ እዚህ ጋር ትክክል ነው ሲል እዚህ ጋር ልክ ሌላ ነው ትርጉሙ እዚህ ጋር ሲውድ ሌላ ነው አለ። ውሸት። ይኸው እዚህ ጋር ምን ይላል? ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው፣ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ይላል። በጌታ በኢየሱስም በጣም አስፈሪ ነው ይሄ። ማይል ለያይ ነው ልክ እንደ የክብሩ ራሱ እንደ እግዚአብሔር ነው ይላል። በጣም ነው የሚያጸይፈው። ኦኬ ከዛስ በኋላ እንደዛ ብለው ቢያቆም ጥሩ ነበረ። ምንድን ነው የሚለው ከታች ወርዶ ይኸው እንዳያችሁት፣ ከዛስ እንደዚህ ይላል። መድኃኒታችን ይላል ኢየሱስ ክርስቶስ ላይ፣ አብ ወልድ መንፈስ ቅዱስ ትክክል ናቸው አይደል? ያለው መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው አለው። በኢየሱስ ማርያም እናቱና መስቀሉ ትክክል ናቸው ማለት እኩል ናቸው በስላሴ ትምህርት አስተምሪያቸው አለሁ ቀደም እዚህ ላላችሁ ለመምህራን ነው አስተምሬ ያለው ምለው ኦኬ። በስላሴ ትምህርት ውስጥ ለምሳሌ በስላሴ አካላት መካከል መቀዳደም፣ መበላለጥ፣ መለያየት የለም ስንል ትክክል ብለን እንገልጥበታለን። እኩል ማለት ነው ትክክል ማለት ኦኬ። ይኸው መስቀሉ፣ ማርያምና ኢየሱስ ክርስቶስ ትክክል ናቸው ይላል፣ እኩል ናቸው ይላል። ስለዚህ የስላሴ አካላት ስንት ሆነዋል? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ፣ ማርያምና መስቀሉ ገብተዋል። ሶስትነታቸው ትክክል ነው ስለሚል ከኢየሱስ ጋር ማለት ነው። ስለዚህ አምስት የስላሴ አካል ነው ማለት ነው። አታምታታም ስል እሺ እንዲህ እናምናለን እናመልካለንም ይላል። እንዲህ ነው የምታምነው፣ እንዲህ ነው የምታመልከውም። እንዲህ እንናገራለን እናመሰግናለን ይላል። ሲያመሰግኑ ምን ብለው ነው? መዳን ኢየሱስ ክርስቶስ መስቀሉ ማርያም እኩል ናቸው ብለው ነው የሚያመሰግኑት። የሚያመልኩትም እንደዛ ነው፣ የሚናገሩትም እንደዛ ነው። እንዲህ የሚያምን ይድናል ነው የሚለው። አያችሁ፣ እንዲህ የሚያምን ይድናል። ኦኬ። እንዲህ የማያምን ግን ይደየናል ይላል፣ ይፈረድበታል ይላል። ስለዚህ የኦርቶዶክስ ሃይማኖት ይሄ ነው የምታምነው። ታምነ ተጠምቀ ምናም የሚለው እሱ ማስክ ነው ኦኬ ዲሲቭ ማረጊያ ነው፣ ሰዎችን ማታለያ ነው። ይኸው የሚያምኑት ማርያምና መስቀሉን ትክክል አድርገው ነው ከአብ ከወልድ ከመንፈስ ቅዱስ ጋር። ስለዚህ አምስት የሥላሴ አካል አላቸው ማለት ነው። በጣም ጥሩ። ሌላኛው ልደት ሰምታችሁታል። መጽሐፍ ቅዱስ ጥቅስ አወጣውለትና መጀመሪያ ጠየቅኩት። መንፈስ ቅዱስ የአብና የወልድ ሕይወታቸው ነው አልኩት። አዎ አለኝ። ይኸው ደግሞ አብ ቅድም ያሳየኋችሁን ጥቅስ ደግሜ ምናልባት ማንሳት ካለብኝ አውጣው ለትነ ይህን ጥቅስ አብ በራሱ ሕይወት እንዳለው እንዲሁ ለወልድ ደግሞ በራሱ ሕይወት እንዲኖር ሰጥቶታል ይላል። አብ በራሱ ሕይወት አለው እያለ ነው። ቅድም ደግሞ አብ በራሱ የለውም መንፈስ ቅዱስ ነው ያብና የወልድ ሕይወታቸው ብልሃል ስለው አይን ፍጥጥ፣ ጥርስ ግጥጥ ሁነት ትምህርት ኤክስ ውሸት። ኦኬ አብ በራሱ ሕይወት አለው ወልድ በራሱ ሕይወት አለው መንፈስ ቅዱስም በራሱ ሕይወት አለው። ኦኬ መንፈስ ቅዱስ ብቻ ነው ሕይወት ያለው የእሱ ሕይወት ነው ያብና የወልድ ሕይወት በራሳቸው ሕይወት የላቸው የሚለው ውሸት። የስላሴ ትምህርት ደግሞ ወንጌል አማኞች ፊት በስላሴ ትምህርት ትመጣለህ እንደ ባት እርግርህን ባዘረጋ ጥሩ ነበረ ኦኬ ሌላኛው ቅድም የተናገርከው ነገር አለ ወደ ከእስልምና ጋር ተያይዞ ማለት ነው እኛ እዚህ ቲክቶክ ላይ ተናገርኩ ኦፊሻሊ አንድ የወንጌል አማኝ ወደ እስልምና ሄደ ካለ እስቲ አምጡ አልሁኝ ሁለት ልጆች ሄደው ነበር ብለውኝ ሄደው አስተምሪያቸው ላይቭ እኔ ላይ ንሳ ገብተው ተመልሰዋል ሁለት ልጆች አንድም የወንጌል አማኝ ወደ እስልምና አይሄድም እኛ እዚህ ቲክቶክ ላይ እስካለን ድረስ እኔ ካለው አማን ካለ እዚህ ያለን የወንጌል አማኞች እነ ኤርሚ ካሉ እነ ቃሌ ካሉ አንድ የወንጌል አማኝ ወደ እስልምና ሄዱ። እናንተ ጋ ግን በሰልፍ በየቀኑ ነው የሚሄዱት። በየቀኑ በሰልፍ እጃቸውን እያነሱ እስልምናን እየተቀበሉ ለምን ልደት? እናንተ ወይ ከኛ አልተማራችሁ ቁጭ ብላችሁ አምብሎ ናችሁ፣ ወይ የተጣመመ የስላሴ ትምህርት ነው ያላችሁ። ነገረ ክርስቶሳችሁ የተጣመመ ነው። እርስ በርስ የተበጣበጠ ማትስማሙበት ሀያ ቦታ የተበጣጠሳችሁ ናችሁ ዲያቆን እስቅያስ እንዳለው ሀያ ሊቃውንቱ እንኳን የማይስማሙበት ቤተ እምነት ነው ያለው። ኦኬ መሰረታዊ እንኳን የሚባለው የስላሴ ትምህርት ላይ ተመሳሳይ ትምህርት የላችሁ፣ ወጥ ትምህርት የላችሁ። እንዳል እዚህ ጋር አምስት ፍቃድ አምስት የስላሴ አካል አድርገህ ስታበቃ እዚያ ጋር ደግሞ ሄደ አንድ መልኮት ሶስት አካል ትላለ። ስለዚህ ህዝቡ እየሄደ ነው ወደ እስልምና ከእናንተ ወጥቶ። ስለዚህ አትናደዱ። ደግሞ እኛ ወደ እኛ ስናመጣችሁ ትናደዳላችሁ። ይው እስልምና ነው የሄዱት። እናንተ ጋር መቆየት አይችሉም። ለምን አልተማራችሁም። እናንተ የሰንበት ተማሪዎች ናችሁ። እውቀት የላችሁም። እንደ ድሮ የመጣችሁ ብትማሩ እኛ ጋር ጥሩ ነበረ። ድሮ አያችሁ አይሄዱም ነበረ። አሁን ሳይማችሁን እናንተ የምታሳልፉት እዛ ጌም በመጭቆት ነው፣ ላይፍ ላይ መታችሁ እንደ ድሮ እኛ ግርስን መማር አቁማቸዋል። ስለዚህ እየሄዱ ነው ወደ ስልምና። ልደት አይቤግዩ ኑና፣ ስላሴ ትምህርት ተከታታይ ሳስተምር ናና ተማር። አየ ዛሬ እንዳስተማርኩ ምንም እንከን የማይወጣለት የስላሴ ትምህርት ነው ያለን እኛ ወንጌል አማኞች። ስለዚህ መተ ተማርና ወደ ስልምና በሰልፍ የሚሄዱትን ታደግ። አንድ የወንጌል አማኝ ወደ ስልምና አይሄድም።

ያንተን በሳቅ የሚጨርስ ይመስለኛል አንዴ ጀምራችሁታል ጨርሱት እንግዲህ ሰው ማጠቃለያ ሰጣለሁ ብሎ ይሳደባል ስድብ ጥቅስ ቢሆን ኖሮ ዛሬ ኤፍሬም በጣም ከመቶ መቶ ያሸንፍ ነበር አንተ ተሳደባለ እኛ እናስተምራለን ምንም ችግር የለብንም እንዳያችሁት በእምነት መግለጫ ዙሪያ ላይ ጥርት ያለ ስላሴ ትምህርት አለ ወይ ከፍታ ያሳየኝ የለም በእምነት መግለጫ ደረጃ ልክ እኔ የሃይማኖት መግለጫ የእምነት መግለጫ የቤተክርስቲያን አቋም የሚለውን ልክ አምጥቼ የስላሴን አካላት ሶስት ናቸው የሚለውን እንዳሳየሁት በእምነት መግለጫ ዙሪያ ግልጽ የሆነ የስላሴን ትምህርት አውጥተ የካውንስሉ አሳይ። በቀደም ነው ከፍተ ስታወራበት አልነበር? ጥምቀት ምን ምን በሚለው ዞረ ስታወራ አልነበር እንዴ? ለምንድ ነው ዛሬ በስላሴ ዙሪያ ላይ ማሳየት ያልቻል? ምክንያቱም የስላሴ ትምህርት በፕሮቴስታንቱ ዘንድ ፌድ አድርጓል። እኔ አልሳደብም፣ ነጥብ ነጥቧን ማስቀምጠው ሌላኛው በዚህ በድርሳነ መስቀል ላይ በድርሳነ መድኃኒዓለም ላይ ይቅርታ፣ አምስት ስላሴ ብልሃል። አምስት ስላሴ የሚል በስህተት አልተቀመጠም። ዓይን ያለው ሰው ዓይን ያለው ሰው ማታለላት አትችልም። ሁሉም እንዳንተ አይነት የአእምሮ ችግር ያለበት ከመካል መሰለ በስተቀር ግልጽ አድርገን ስናየው ሶስት አካላት ፍጹም ናቸው። ሶስትነታቸው ትክክል ነው ብሎ አቦል መንፈስ ቅዱስን እንጂ አምስትነታቸው ትክክል ነው የሚል አንብባቸዋል፣ እንደ ኦርቶዶክሳውያን አንብባቸዋል የለም። ስለዚህ ቀኑ ሙሉ መጃጃል ትችላለህ፣ አምስት አምስት አምስት እያልክ፣ ጽሑፉ እንደዛ አይልም። በእምነት መግለጫ ዙሪያ ግልጽ ይሆን። አስቀምጠናል ለእሱ በቂ መልሰተንበታል። ለምሳሌ እንደ የሚለውን ቃል አንተ አምስተኛ አድርገህ እንድታስገባ ያደረገህ እንደሚለው ቃል ነው፣ አይደለ? ከሐዋርያው ጳውሎስ እኮ እንደ እግዚአብሔር መልአክ አለኩ እንደ ክርስቶስ ተቀበላችሁኝ ስላለ፣ ስለዚህ አንተ ጳውሎስን የእግዚአብሔር መላክ አድርገህ ልትቀበል ነው ሌላኛው ከተነሳው ነገር አንጻር መንፈስ ቅዱስ ህይወታቸውን እስትንፋስ ነው ወይ ህይወት ማለት እስትንፋስ ነው ባጭሩ መዝሙረ ዳዊት መዝሙር ሰላሳ ሦስት ከቁጥር ስድስት ላይ እንደዚህ ይላል በእግዚአብሔር ቃል ሰማዎች ጸኑ ሰራዊቶቹ ሁሉ በአፉ እስትንፋስ በማን በእግዚአብሔር አፍ እስትንፋስ ስለዚህ እግዚአብሔር አፍ እስትንፋስ የሚለው ቃል ህይወቱን የሚያሳይ ነው ሌላኛው አንተ የቅለስኮ የዮሐንስ ወንጌል ምዕራፍ አምስት ላይ ያለው ቃል የስ አበራሱ ህይወት አለው ማለት መንፈስ ቅዱስ ህይወት አይደለም ወደ ማለት አይወስድም። ስለዚህ ቁጭ ብለህ ብታጠናውና ብናይን የተሻለው። ሌላኛው ከጠየቅኩ ጥያቄ ካልመለስከ ውስጥ አንደኛው ወልድ ለአብ የሚገዛው በአስተዳደር ረገድ ነው። አዲሱ መደበኛ ትርጉም ማጥኛ ጽሑፉ ላይ ወልድ ለአብ የሚገዛው በአስተዳደር ረገድ ነው የሚለውን ታምንበታለህ ወይስ አታምንበትም? አይን ፍትት ጥርስ ግጥጥ፣ መልስ የለም። ከመሳደብ ውጪ መልስ የለህም። እኔ አንተ መጽሐፍ ቅዱስ ጠቅሰ ከእኛ ጋር የተወያየ ቀን እኔ በጳውሎስ በሁለቱ መልዕክት ብቻ አወያያለሁ። ስድብ አቁም። የምትወያይ እኮ ነው። ስለዚህ በመሳደብ የምታመጣው ምንም ነገር የለም። ጠየቅሁ እኮ በስላሴ አካላት መካከል አቤ በላይ አስተዳዳሪ ነው። አዲሱ መደበኛ ማጥኛ ጽሑፉ፣ እንደዛ ይላል ሾክ የሚያደርግ ከሆኒውስ እኮ ነው። ሾክ በስላሴ አካላት ዘንድ እኮ ነው የሚለው። እንዴት ነው በስላሴ አካላት ዘንድ? አንተ አቤ በላይ አስተዳዳሪ ነው የሚል መጻፍ ይዘው እምትዞረው እኛ እኮ ከገድላት ላይ ነበር ስትፎክር ነበረ። አንተ እኮ ከመጽሐፍ ቅዱስ ጋር አብሮ የታተመ አብሮ የታተመ በጣም የሚገርም ነው። በስላሴ አቦል መንፈስ ቅዱስ ፍጹም አምላክ ብሎ ፕሮቴስታንቶች አያምኑ ብለን መደምደም እንችላለን። ምክንያቱም አብን የበላይ የሚያደርግ የስላሴ ትምህርት የለም ምክንያቱም የመለኮት አንድነት ባለበት ውስጥ በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው። ደግሜ ይናገራለሁ። የፕሮቴስታንት አዲሱ መደበኛ ትርጉም ማጥኛ ጽሑፉ ላይ አብ ከስላሴ አካላት ከፍ ያለ ነው፣ የበላይ አስተዳዳሪ ነው እያለ ይናገራል። ከዚህ በላይ የደነዘዘ የሥላሴ ትምህርት እኔ ኬትም ላመጣልህ አልችልም። እኛማ እንዲህ እናምናለን፣ አባቶችን እንዳስተማሩ አንድ መለኮት፣ አንድ ፍቃድ፣ አንድ ባህሪ፣ አንድ ስልጣን፣ ሶስት አካል አምስት አካል የሚል አንድም ቦታ የለም። አንድም ቦታ ሶስትነታቸው ብሎ በአራት ነጥብ ከዘጋው በኋላ ኢቨን እዚሁ የድርሳነ መድኃኔዓለም ላይ እንኳ ሶስትነታቸው ብሎ በአራት ነጥብ ከዘጋው በኋላ ነው ኢቨን ወደ መስቀል የሚሄደው በአራት ነጥብ ከዘጋው በኋላ እንጂ አምስትነታቸው የሚል አለ? እስኪ መስቀል የመለኮት አካል ነው የሚል አለው ወይ? ውሸት ውሸት ደግሞ የዲያብሎስ ነው። የዲያብሎስ ልጅ ደግሞ ይዋሻል። የሰይጣን ከሆንክ ትዋሻል። የሰይጣን ከሆንክ ትሳደባለህ። ዛሬ ይፈራርሳል። አበድክ ጮክ። ድርሳነ መድኃኒዓለም ምናምን አይልም፣ አንተ እንደምትለው አይልም፣ በፍጹም አይልም። አምስት የሥላሴ አካላት የሚል ትምህርት የለንም። ስለዚህ ኦርቶዶክስ ይሄ ግልጽ ነው ሲጀመር እና ደግሞ ኦርቶዶክሳውያንን ደግሞ በገር ለመከራከር መጣ እስኪ መሰረታዊ ከምንላቸው ከሃይማኖት መጽሐፍቶቻችን እስኪ ናና ሞግተን እስኪ በመጽሐፍ ቅዱስ ሞግተን እስኪ በሃይማኖት አበው ናና ሞግተን እስኪ የእኛን የስላሴ ትምህርት አትሞግተንም የለህም ሌላ እዚህ ማጠቃለያ የምናገር አንድም ፕሮቴስታንት በአቅም ደረጃ የስላሴን ትምህርት ግልጽ አድርጎ የሚያስተምር የለም የደህንነት ትምህርት ውስጥ የስላሴ ትምህርት የለም ሳድ አንድ የስላሴ መዝሙር እንኳን በሌለበት ኦርቶዶክሳውያን ፊት ስለስላሴ ስታወራ አታፍርም አታፍርም ወይ? መቼ ነው ዘምረ የምታውቀው? ለአብሎ ለመንፈስ ቅዱስ እስኪ ከመቶ ከመቶ ከመቶ ከአንድ ሺህ አንድ ብናገኝ ነው ከአንድ ሺህ እኛ ልክ የእናታችንን ጡት ስንጠባ እንዳደግ የሥላሴ ትምህርት ማለት ጨርሰለ ላይፍ ስለምከፍት ክርስቲያኑ ወንድሞቼ እኔን ተከትላችሁ ሜሪ በጣም ቴንክ ዩ በጣም አመሰግናለሁ። ጥያቄ እየተቀበሉ እግዚአብሔር ማጠቃለያ ሰርች ሰጥቻለሁ። አንተ የገባሁት ዓለም ነው። እየገቡ ማስታወቂያ ሰርቶ መውጣት ደስ አይልም። ይዞ ደስ ማይል ሙድ ነው። ባለፈው እነ እፎይ ምናምን ባሉበት ሰዓት አህመድ፣ የምታስታውስ ከሆነ እፎይ ሲመጣበት ጊዜ በቃ ቤት ከፍቻለሁ ኑ ብሎ ማስታወቂያ ሰርቶ ወጣ እና ልክ እንደዛው ነው እፎይ ሲመጣ አህመድ እንደሮጠው እኛም ጥያቄ ስንጠይቅ ሮጠ ወጣ። ደስ አይልም። በቃ እናንተ ሀሳብ ሪፍሌክሽን ስጡ። አሁን ሪፍሌክሽን መስ ምሩሱ ሀሳብ ላይ ሪፍሌክሽን ስጡ። እዘብልለት እ ሁለት ሰዓት ሙሉ ተንተባትቦ ወጣ። አሁን ሊጨምሩ ነው እንዴ? እናንተ ሀሳብ ስጡ።